የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች ሰዎች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እናው አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ ትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። የአገዛዙ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የአማራ ሕዝብ ተላላኪ ሲሉ ይፈረጁ። የአቶ ተመስገን ስድብና ፍረጃ መሰማት ተከትሎ ጉዳዩ መነጋገሪያ ሆኗል። በሌላ በኩል አቶ ተመስገን ጥሩነህ የሚመሩት የብልጽግና አገዛዝ በአማራ ሕዝብ ላይ እየደቀነውን የህልውና አደጋ ለመቀልበስ ከአገዛዙ ጋር ውጊያ ላይ የሚገኙት የፋኖ ኃይሎች የኃይል ግንባታቸውን አጠናክረው እንደቀጠሉ የፋኖ አመራሩ አስረስ ማረዳምጥ ያስታውቋል። በክልሉ ዛሬም ውጊያ ተባብሶ ቀጥሏል። በዝርዝር የምንመለከተው ቀዳሚ ጉዳይ ነው። ከኤርትራ ጋር የተጀመረው ግንኙነት ተጠናክሮ እንዲቀጥል በትግራይ ክልል ውሳኔ ተላለፈ። ውሳኔውን ያሳለፈው የመቀለ ጉባኤ የኤርትራ ህዝብና የትግራይ ህዝብን ጥቅምና ትስስር ለማጠናከር በኤርትራ በኩል እየተደረገ ያለው ጥረት እናድንቃለን ብሏል። በሌላ በኩል በትላንትና እለት በትግራይ ልዩ ኮማንዶች የተመረቁ ሲሆን የትግራይ ወታደራዊ አመራር ጥያቄያችን ካልተመለሰ እንዋጋለን ብሏል። ኮሎኔል ጸጋዬ ማርክስ የብልጽግና ስርዓት ጥያቄያችን ሊመልስ ይገባል፣ ካለዛ ግን የምንዋጋ ይሆናል ሲሉ ተደምጠዋል። በዝርዝር እናየዋለን። ሰባት የአልሸባብ ታጣቂዎች በሶማሊያ ዋና ከተማ ሞቃዲሾ የሚገኝና ጥብቅ ጥበቃ የሚደረግለት እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የአገሪቱ መንግስት ይፋ አድርጓል። ቅዳሜ ማታም የአልሸባብ ታጣቂዎች ታስረውበት በሚገኘው ጎጂካ ጅልንኮው ተብሎ በሚጠራው ማረሚያ ቤታ ከሚገኝ አካባቢ ከፍተኛ የፍንዳታና የተኩስ ድምፅ ተሰምቶ ነበር። በዝርዝር እናየዋለን። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የጋዛን ጦርነት ማስቆም ጥረት ላይ እየተሳተፉ ያሉ ሁሉም በእስራኤልና በሐማስ መካከል በግብፅ የሚደረገው ቀጥተኛ ያለው ንግግር እንዲያፋጥኑ ጥሪ አቅርቧል። ንግግሩ ሐማስ ታጋጆችን መልቀቅና የጋዛ አስተዳደር ለምሁራን ቴክኖክራቶች መስጠት ጨምሮ በትራምፕ ባለ 20 ነጥብ የሰላም ስምምነት እቅድ ላይ ከተስማማ በኋላ የሚደረግ ሲሆን ቡድኑም በሌሎች ጉዳዮች ላይ የመነጋገር ፍላጎት እንዳለው ተሰምቷል። ትራምፕ ግን ይህ ሊፈጥን ይገባል ብለዋል። በዝርዝር ና ተመልካቾቻችን አብራችሁን ስትቆዩ እነዚህና ይሉት ይሰማላችሁ። መልካም ቆይታ ያውላችሁ። የአገዛዙ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የአማራ ሕዝብን ተላላኪ ሲሉ ፈረጁ። የአቶ ተመስገን ስድብና ፍረጃ መሰማት ተከትሎ ጉዳዩ መነጋገሪያ ሆኗል። በሌላ በኩል አቶ ተመስገን ጥሩነህ የሚመሩት የብልጽግና አገዛዝ በአማራ ህዝብ ላይ እየደቀነው ያለውን አደጋ ለመቀልበስ ከአገዛዙ ጋር ውጊያ የሚያደርጉት የፋኖ ኃይሎች የኃይል ግንባታቸውን አጠናክረው የቀጠሉ ሲሆን፣ ዛሬም ደግሞ በክልሉ የተለያዩ ቦታዎች ውጊያው ተባብሶ ቀጥሏል። የአገዛዙ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በቪዲዮ በአገዛዙ ሚዲያዎች በተላለፈ ንግግራቸው የአማራ ህዝብ ተላላኪ ነው ሲሉ ሰድበዋል። አቶ ተመስገን ጥሩነህ በባህርዳር ከተማ የአገዛዙ መከላከያ አዛዦች፣ የክልሉ የብልጽግና ባለስልጣናት እና የፖሊስ ኮሚሽነሮች በተገኙበት መድረክ ባድርጉት ንግግር ነው የአማራ ህዝብን ተላላኪ የማል ሲሳደቡ የተደመጡትም። የአማራ ህዝብን እንመራለን በሚሉ የብአዴን ባለስልጣናት በተደጋጋሚ ዘለፋ፣ ስድብና ማንኳስ ሲደርስበት እንደቆየ የሚታወስ ቢሆንም በተለይም ከአመታቶች በፊት አቶ አለምነው መኮንን የተባሉ የብአዴን ሂደን የወቅቱ ባለስልጣን አማራ ላጫ ነው ሲሉ መደምደማቸውን ተከትሎ ህዝባዊ አደባባይ የተቃውሞ መቀስቀሱ አይዘነጋም። አሁን ደግሞ በአማራ ህዝብ ላይ ጅምላ ፍርጃ እና ስድብ በመናገር የብልጽግናው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተረኛው ሆነዋል። አቶ ተመስገን አማራ ውስጥ በታሪኩ ባንዳዎች ሊኖሩ ይችላሉ በዚህ ልክ ግን ተላላኪዎች ሲሆን አይቼው አላውቅም ሲሉ ነው ህዝብን እንደ ህዝብ በተላላኪነት ሲፈርጁ እና ሲሳደቡ የተደመጡትም አማራ በታሪኩ ባንዳዎች ሊኖሩ ይችላሉ በዚህ ልክ ግን ተላላኪ ሲሆን አይቼዋለሁ። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በሌሊት የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችን በሃይማኖታችን ከዚህ ነገር መጸየፍ አለባቸው ብዬ ምክሬን ለመለከስ ነው ከአማራ ህዝብ አብራክ ወጥተው ሳለ ባለቆቻቸው እየተላላኩ እንመራዋለን የሚሉትን የአማራ ህዝብ መልሰው በመበደል የሚታወቁትን አቶ ተመስገን ጥሩነህና ጓዶቻቸው በየትኛውም ሞራላቸው ነው ህዝብን ተላላኪ ለማለት እንደበቁም የጠየቃቸው ባይኖርም እሳቸው ግን ዛሬም ለአብይ አህመድ ህዝብን የመጨፍጨፍ ተልኮ በተላላኪነት ፊት ተሰልፈው አማራ ላይ ጦር አዝምተው ይገኛሉ። አቶ ተመስገን ጥሩነህ አማራን ተላላኪ በሚል ፈርጀውና ተሳድበው አላበቁም። ይልቁንም ባንዳ የሚል ፈረጃ በማከል ከባንዳ ጋር የሚገኝ ሁሉ አብሮ ይወቀጣል ሲሉም ዝተዋል። ተገልጿል። አጋጣሚ ሰላምን እንዲመጡ ምክሬን ለመለገስ ነው። ካልሆነ ግን ከምን ጋር የተገኘ ሰሊጥ አብረን ተወቀጥ ነው ከባዳቸው ጋር ከባዶቻችን ጋር የኢትዮጵያ መፍረስ ከሚፈልጉ ኃይሎች ጋር አብረው የሚሞቱ ናቸው። ሁለቱ የአማራ ተወላጅ የሆኑት ጀነራል አበባው ታደሰና አቶ ተመስገን ጥሩነህ ወታደራዊና ፖለቲካዊ ክንፎችን በየፊናቸው ተናበው በመሪነት በመያዝ ለአብይ አህመድ ተላላኪ ሆነው አማራ ላይ ይፋዊ ጦርነት ከከፈቱ ሁለት ዓመት ተቆጥረዋል። አብይ አህመድ መብቱን በጠየቀው የአማራ ህዝብ ላይ ጦርነት ሲያውጅ እንኳን እስትጥቁን ከበጡ እናስፈታለን ብለው መሪነቱን የተረከቡት አበባው ታደሰና ተመስገን ጥሩነህ ዛሬም ህዝብ ላይ ለዘመቱበት ስራቸው ባህር ዳር ከተማ ውስጥ እርስ በራሳቸው ካባ ሲሸላለሙ ታይተዋል። በዚህም ፖሊስ ሪፎርም እናደርጋለን በሚል በተዘጋጀው መድረክ ላይ ህዝብን ሲፈርጁና ሲሳደቡ ራሳቸውን ደግሞ ሲሸልሙ የዋሉት እነ ተመስገን ጥሩነህ በክልሉ የሚያደርጉት ውጊያ አጠናክረው ለመቀጠል ሲዝቱም ነው የተደመጡትም። በዚህም ያገዛዙ ባለስልጣናት ባዳና ባንዳ እናጸዳለን ለከባዳ ጋር የሚገኝ ሁሉ አብሮ ይወቅጣል ማለት በቀጣይ ባንዳነት ሰበብ ህዝብን ለመጨፍጨፍ እና ህዝቡን ሙሉ ለሙሉ ባንዳና ተላላኪ ስላሉት ሙሉ ለሙሉ ከንጹሃን ጀምሮ ማጥቃት ላይ ዝግጅት እንዳደረጉ አረጋግጠዋል። በሌላ በኩል ተመስገን ጥሩነህ የሚመሩት የብልጽግና አገዛዝ በአማራ ህዝብ ላይ የደቀ ነውን የልውን አደጋ ለመቀልበስ ከአገዛዙ ጋር ውጊያ ላይ የሚገኙት የፋኖ ኃይሎች በርካታ የፋኖ ኮማንዶ አባላትን አሰልጥኖ ማስመረቅ የኃይል ግንባታቸውን አጠናክረው እንደቀጠሉ የፋኖ አመራሩ አስረስ ማረ ዳምጤ አስታውቋል። አማራ ቅጥና ቴዎድሮስ እዝ ስር ጎጃም ደብረ ኤልያስና በአሶሊበን ቀጥናዎች በርካታ የፋኖ ኮማንዶች ለወራት የወሰዱትን ወታደራዊና ፖለቲካዊ ስልጠና አጠናቀው ምርቃቸውም ታውቋል። አርበኛ አስረስ ማረዳም ጠላትን ያፍረከረክ ነው አስበንና አቅደም በፈጸምነው ድንቅ ተጋድሎ ነው የጠላት ኃይል እየፈረሰ የእኛ ኃይል እየተገነባ ቀጥሏል ሲል አስታውቋል። የአማራን ህዝብ ህልውና የሚታደግ ብቻ ሳይሆን የኢትዮጵያን ዘላቂ ሰላም የሚያዋልድ የምስራቅ አፍሪካ ኃይል ሚዛንን የሚጠብቅ ዲሲፕሊን ሰራዊት መገንባት ጠናክሮ ይቀጥላል ሲል ነው ፋኖ አመራሩ አስረስማር ዳምጥ ያስታወቀው በፊልድ ማርሻል በበርካታ ሙል ጀራሎች በብዙ ብርጋሪ እና ሜጀር ጀራሎች እና ባለብዙ ማረግተኞች የምራው የአብይ ሰራዊት የእናቶችን መቀነት በመቁረጥ በመድፈር በእጁ የገባውን ምርኮኛ በስለት ወቅቶ መግደል አሸባሪነቱን አሳይቷን፣ ያለው አስረስማር በሌላ በኩል ፋኖ በቅንነትና በጽናት በተሰራ ስራ በሲቪሊያን ጥበቃ፣ በምርኮኛ አያያዝ፣ በወታደራዊ ጨዋነት ያሳየው ብቃት የሚያኮራ ነው። ይህንን ስርዓት የገባ ሰልፈኛ ሰራዊት ለመፍጠር የፋኖ አመራሮች ሌት ከቀን እንሰራለን ሲልም አስታውቋል። ተናግረዋል። የኃይል ግንባታው ተጠናክሮ ይቀጥላል ያለውም የአፋ አባ ማዕከላዊ ኮማንድ አባሉ አርበኛ አስረስ ማረድ አምጤም አሁን ላይ እየተጠናከረ የመጣውን የፋኖ ኃይልን ሙሉ ለሙሉ አገዛዙን ለመደምሰስ እንደሚያገለግል አስፍሯል። ይህ በእንዲህ እንዳለ በክሉ በቀጠለው የአገዛዙና ና የፋኖ ኃይሎች ውጊያ መስከረም 25 2018 ዓ ም የፋኖ ኃይሎች ደብረ ማርቆስ ከተማ በሚገኘው የአገዛዙ ጦር ላይ በሌሊት በፈጸሙ ጥቃት ከፍተኛ ወታደራዊ ጉዳት ማድረሳቸውን አፋባ ቴዎሮዝ አስታውቋል። የፋኖ ኃይሎች በደብረ ማርቆስ ከተማ መል አደባባይ፣ መስከረም ሆቴልና ቤተመንግስት ቤተ መንግስት ዞን አስተዳድር በመሸገው የአገዛዙ ሰራዊት ላይ ነው በሌሊት ጥቃት በፈጸማቸው የተነገረው። በተመሳሳይ ከደንበጫ ወደ ደጋ ዳሞት መስመር በምትገኘው አንጀን የመድኃኔዓለም የፋኖ ኃይሎች በከፈቱት የደፈጣ ውጊያ ሻለቃ አዛዡን ጨምሮ 13 የአገዛዙ ወታደሮች መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። በዚሁ በጎጃም ቀጠና ደጀን ወረዳ እንዲሁም በአዊ ዞን ከእንጅባራ ከተማ ቀረብ ርቀት በሚገኙት ሰዓት ማዳንጊያ ማዳንጊያና ምርክታ አካባቢ በተረገ በተረገው ውጊያ ከ45 በላይ የአገዛዙ የመከላከያ ካያድማ በተናና ሚኒሻ አባላት ሲገደሉ በርካታ የጦር መሳሪያዎችን በፋኖ ኃይሎች ማረኩን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ አስታውቋል። በተመሳይ በተመሳሳይ በደቡብ ጎንደር ዞን ሊቦ ከምከም ወረዳ ሚካኤል ደብር በተባለች ከተማ ከባድ ውጊያ መደረጉን የኢትዮ ኒውስ የመረጃ ምንጮች አረጋግጠዋል። በትላንትና ሁለት የአገዛዝ ጦር በከፈተው ውጊያ ወደ ሚካኤል ደብር ከተማ ገብቶ ነበር ያሉት የመረጃ ምንጫዎች ፋኖ በኩሉ ምሽቱን መልሶ ማጥቃት ውጊያ ከፍቶ ከተማዋን መልሶ ተቆጣጥሯል ሲሉ ተናግሯል። የፋኖ ኃይሎች በበኩላቸው ወታደራዊ ጠቀሜታ ባላት ሚካኤል ደብር ከፍተኛ ድል ማስመዝገባቸውን ከተማዋን ከተማዋንም ተቆጣጥረናል ሲሉ ጨምረው አስታውቀዋል። ከኤርትራ ጋር የተጀመረ ግንኙነት ተጠናክሮ እንዲቀጥል በትግራይ ክልል ውሳኔ መተላለፉ ተሰማ። ውሳኔውን ያሳለፈው የመቀለ ጉባኤ የኤርትራ ህዝብና የትግራይ ህዝብን ጥቅምና ትስስር ለማጠናከር በኤርትራ በኩል እየተደረገ ያለውን ጥረት እናደንቃለንም ብሏል። በሌላ በኩል በትላንትና ዕለት በትግራይ ልዩ ኮማንዶዎች የተመረቁ ሲሆን የትግራይ ወታደራዊ አመራር ጥያቄያችን ካልተመለሰ እንዋጋለን ብሏል። ኮሎኔል ጸጋይ ማርክስ የብልጽግና ስራ ጥያቄያችን ሊመልስ ይገባልም ብሏል። ላለፉት ሁለት ቀናት በመቀለ ከተማ ከሁሉም የህብረተሰብ ክፍሎች ፖለቲከኞች፣ ወታደሮ አስተባባሪዎች የብሔረሰብ ተወካዮች፣ እና የሲቪል ማህበረሰብ ድርጅቶች የተውጣጡ ከ ሶስት ሺህ በላይ ተሳታፊዎች የታደሙበት ጉባኤ ተጠናቋል። ጉባኤው ህዝባዊ ኮንፈረንስ ለትግራይ ብሔራዊ አንድነት በሚል የተካሄደ ሲሆን ዶክተር ደብረጽዮን ገብረ ሚካኤል ጨምሮ ሌተናል ጀነራል ታደሰ ወርዴ ና ጓዶቻቸው በመክፈቻና መዝጊያው ንግግር ያደረጉበት ና ውይይት ያደረጉበት ሆኗል። ትላንት ሲጠናቀቅ ይፋ የተደረገው የአቋም መግለጫ እንደሚያሳየው የፌዴራል መንግስት የትግራይን ህዝብ ፍላጎት ጥያቄ እንዳልመለሰ ያተተ ሲሆን የፕሪቶሪያው ስምምነት መፈጸም ብሎም የህወሓት ህጋዊ እውቅና መመለስ ተፈናቀል ጥያቄዎች ወደ ቦታቸው መመለስ አሁን ላይ የምንፈልጋቸው ጥያቄዎችና የፌዴራል መንግስት ሊያደርጋቸው የሚገቡ ጉዳዮች ናቸው ብሏል በመግለጫው በተለይም የኤርትራ ህዝብ በኩል የተጀመረው ነው የተባለውን ግንኙነት አድናቆት ተችሮታል ጽምዶ እየተባለ የሚጠራውና የህዝብ ለህዝብ ግንኙነት ነው የተባለው በዚህ መግለጫ ላይ ይህ የትግራይና የኤርትራ ህዝብ ግንኙነት በጉባኤው መግለጫ ላይ ትልቅ አድናቆት እንደሚገባው እና አጠናክሮ እንዲቀጥል ተጠይቋል በእኛ በኩል የተጀመሩ የህዝብ ለህዝብ ግንኙነቶች አጠናክረን ለመቀጠል ዝግጁ ነን ያለው መግለጫው በኤርትራ በኩል የተጀመረው ተጠናክሮ እንዲቀጥልና ለዚህም ተገቢው ዕውቅና እንዲሰጠው ጠይቋል። ከህዝብ ለህዝብ ትስስሩ የጋራ ችግሮች ለመፍታት የሚያስችልና በቀጠናው ሰላምን እንዲሁም ደግሞ የጋራ ጥቅምን ለማስከበር የሚያስችል ነው ብለው እንደሚያምኑ ያወጁት ጉባኤተኞቹ ይህም መጠናከር አለበት የሚል ጉዳይና ቸል የምንለው ጉዳይ ሊሆን አይገባም ብለዋል። በሌላ በኩል ለዓለም አቀፍ ማህበረሰብ ለአፍሪካ ህብረት፣ ብሎም ለትግራይ ሰራዊት ለአማራ ህዝብና ለኢትዮጵያ ለሱዳን ህዝብ ጥሪዎች ይፋ የተደረገ ሲሆን ጉባኤው በአሁኑ ሰዓት የትግራይ ህዝብ የውስጥና የውጭ አንድነቱን አጠናክሮ ለተደቀነበት የለውን አደጋ ምላሽ ለመስጠት ሰላምን ለማስቀጠልና አጠቃላይ ግኝቶችም ለማሻሻል መርጧል ይላል። በሌላ በኩል ግን ከጉባኤ ጎን ለጎን በትላንትና ሁለት የትግራይ ወታደራዊ ኃይሎች ልዩ የኮማንዶ ሰራዊት አስመርቀዋል። ከቅርብ ወራት ወዲህ በተለያዩ ጊዜያት ወታደራዊ ሰራዊታቸውን እያጠናክሩ ያሉት የሰራዊቱ አመራሮች ወታደራዊ ኮማንዶዎችን በስፋት ማሰልጠን ነው ማስመረቃቸውን የቀጠሉት። በኮሎኔል ጸጋይ ተካ ወይም ደግሞ ጸጋይ ማርክስ የሚመራው አርሚ 13 በትላንትና ሁለት ኮማንዶዎችን ካስመረቀው የሰራዊት ክፍል አንዱ ነው። አዛዡ ኮሎኔል ጸጋዬ ማርክስ በመድረኩ ንግግር ሲያደርጉ የብልጽግና ስርዓት ጥያቄያችንን ሊመልስ ይገባል ማለት የጠየቁ ሲሆን የምንዘጋጀው ለሰላም እና ጦርነት ለማስቀረት ነው ብለዋል። አዛዡ በመድረኩ ንግግራቸው ላይ በተለይም ደግሞ ከኢህአዴግ ጀምረው በነበሩባቸው ውጊያዎች አጠቃላይ ዳሳ ያቀረቡ ሲሆን ሰራዊታቸውና ህዝባቸው እንዲሁም ፓርቲያቸው ተናበው ጽናትን አሳይቷል ብለዋል። ጸጋዬ ማርክስ ጨምረውም ጥያቄያችንን በሰላማዊ መንገድ ካልተመለሰ ግን እኛ እንዋጋለን ሲሉ ተደምጠዋል። ድልም ሰራዊት ፈተና ስልጠናችሁን አጠናክራችሁ ቀጥሉ ያሉት ጸጋይ ማርክስ ጥያቄዎቻችን በሰላማዊ መንገድ ከተመለሱ ደስ ይለናል፣ ጦርነት የለም ማለት ነው እሰ እያሉ ሲሆን ካልተመለሰ ግን በመላው ዓለም እንዲያውቅልን የምንፈልገው እንታገላለን በማለት ነው የተናገሩት። ከቅርብ ወራት ወዲህ የፕሪቶሪያው ስምምነት ነጥቦችን በተሻገረ መልኩ የብልጽግና ሰራዊቱ አመራሮች ማስፈራሪያና ዛቻ እንዲሁም ማስጠንቂያ ለትግራይ ሰራዊቱ አመራሮች ሲያቀርቡ የቆዩ ሲሆን ከሰሞኑ ደግሞ ከትግራይ ጀራል ጆን መዲድን ጨምሮ የሰራዊቱ አመራሮች ቀጥተኛ ምላሽ በመስጠት ና ዝግጁ መሆናቸውን ማሳወቃቸውን ቀጥሏል። ውስጣዊ ችግሮች በስፋት ተወጥሮ የቆየው የትግራይ ፖለቲካ በአሁኑ ሰዓት የተሻለ መግባባት እያሳየ መጥቷል የተባለ ሲሆን በጊዜ አሰራሩና በዋት መካከል በዋትና በሰራዊት መካከል በሰራዊቱና በጊዜ አሰራሩ መካከል ጠቅላላ በሶስቱ አደረጃጀትና በህዝቡ መካከል ግንኙነቶች ተሻሽለዋል ተብሏል። ለዚህም ማሳያ ነው ተብሎ የቀረቡ በትላንትና የተጠናቀቁ ጉባኤ አንዱ ሲሆን ጉባኤውም በሶስቱ አደረጃጀቶችና በህዝቡ ጭምር የተሻለ መግባባት አለ። ቀጣይነት የሚጠናከረ የሲቪል ማህበረሰብ ድርጅቶችና ሌሎች ቶችም የውስጥ አንድነታችን ለማጠናከር ሰላማዊ አማራጮችን ጭምር ለመከተል መወሰን አለባቸው ተብሏል። በተለያዩ ጊዜያት ከትግራይ በተለይም ከዋትና ከሰራዊት የወጡ አመራሮች በአዲስ አበባ ሆነው የብልጽግና ተላላኪ ሆነዋል የሚለው የነጸጋ ማርክስና የትላንትናው የጉባኤ መግለጫ እነዚህ ጉዳዮች መጠናከር የለባቸውም ከዚህ ሁሉ የተሻለው ነገር በጋራ ተነጋግረን ችግሮቻችን መፍታትና ጥቅማችን ማስከበር ነው የሚል አንድምታን ይዞ ተጠናቋል። ሰባት የአልሸባብ ታጣቂዎች በሶማሊያ ዋና ከተማ የሚገኝና ጥብቅ ጥበቃ የሚደረግለት እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የአገሪቱ መንግስት ይፋ አድርጓል። ቅዳሜ የማታ የአልሸባብ ታጣቂዎች ታስረውበት በሚገኘው ጎድካ ጂሊውኮ ተብሎ በሚጠራው ማረሚያ ቤት ከሚገኝ አካባቢ ከፍተኛ ፍንዳታና ና ተኩስ ድምፅ ተሰምቶ ነበር። ይላም ቢቢሲ። አልሸባብ ባወጣው መግለጫ ማረሚያ ቤት ታስሩ የነበሩ ሁሉም ሙስሊም እስረኞች ማስለቀቁንና ከፍተኛ ጉዳት ማድረሱን ገልጿል። በመንግስት የሚተዳደረው ሶና የዜና ወኪል በበኩሉ እሁድ ዕለት እንደዘገበው ታጣቂዎቹ ወደ ማረሚያ ቤቱ ለመግባት የአገሪቱን ወታደር የደንብ ልብስ ለብሰው እንደነበር ገልጿል። መንግስት ምን ያህል የጸጥታ አባላት እንደተገደሉ ያልገለጸ ሲሆን፣ ለተሰዉ ጀግኖች ቤተሰቦች መጽናናትን ተመኝቷል። አልሸባብ እንዲሁም ምን ያህል አባላቱ እንደሞቱ ይፋ አላረገም። የአልሸባብ ታጣቂዎች ጥቃቱን የፈጸሙት ቅዳሜ ከሰዓት አስር ሰዓት ካርባ ላይ ነበር ተብሏል። ጉድካጅ ልካው በመቃድሾ በመቃደሾ በሶማሊያ ፕሬዚዳንት ቤተ መንግስት አቅራቢያ የሚገኝ እስር ቤት ነው። ጥበቃ የሚደረግለት በሶማሊያ ብሔራዊ ጸጥታና ደህንነት ኤጀንሲ ሲሆን የአልሸባብ ተዋጊዎችና ሌሎች ከፍተኛ ስም ያላቸው እስረኞች ይዟል። ጥቃቱ ለሶማሊያ ደህንነት ከፍተኛ ኪሳራ ነው የተባለ ሲሆን ታጣቂዎቹ በዋና ከተማዋ ከፍተኛ ጥበቃ ወደሚደረግበት አካባቢ እንዴት ሊገቡ ቻሉ የሚል ጥያቄ አስነስተዋል። አልሸባብ ከአልቃይዳ ጋር ግንኙነት ያለው ሲሆን ላለፉት ሃያ ዓመታት የሶማሊያ መንግስት ላይ ተደጋጋሚ ጥቃቶች ሲሰነዝር ቆይተዋል። ከቅዳሜው ጥቃት ጥቂት ሰዓታት ቀደም ብሎ በሞቃዲሾ ከዚህ ቀደም በደህንነት ምክንያት ተዘግቶ የነበረው ዋና መንገድ የደህንነት መሻሻል ታይቷል በሚል ተከፍቶ ነበረም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የጋዛን ጦርነት ማስቆም ጥረት ላይ እየተሳተፉ ያሉ ሁሉም በእስራኤልና በሐማስ መካከል በግብጽ የሚደረገውን ቀጥተኛ ያልሆነ ንግግር እንዲያፋጥኑ ጥሪ አቅርበዋል። ንግግሩ ሐማስ ታጋዦችን መልቀቅና የጋዛ አስተራር ለመሆራን መስጠትን ጨምሮ በትራምፕ ባለ ሀያ ነጥብ የሰላም ስምምነት እቅድ ላይ ከተስማማ በኋላ የሚደረግ ሲሆን ቡድኑ በሌሎች ጉዳዮች ላይ የመነጋገር ፍላጎት አለው። ትጥቅ መፍታትና በመጪው የጋዛ መንግስት ላይ ምንም ተሳትፎ እንደማይኖረው የሰላም እቅዱ ቁልፍ ክፍል ላይ ቡድኑ ምላሽ አልሰጠም። በማህበራዊ ትስስር ገጻቸው ላይም ንግግሩ በጣም ውጤታማ ነበር ያሉት ትራምፕ የመጀመሪያው ምዕራፍ በዚህ ሳምንት እንደሚጠናቀቅ ተነግሮኛል። እናም ሁሉንም የሚጠይቀው እንዲያፋጥኑት ነው ብሏል። ትራምፕ አክለውም ጊዜው በጣም አንገብጋቢ ነው ወይም ደግሞ ደም መፋሰስ ይቀጥላል ብሏል። ትራምፕ ለጋዜጠኞች ታጋቾች በቅርቡ ለመለቀቅ ይጀምራሉ ብለው እንደሚያስቡ ገልጿል። ትራምፕ የሰላም እቅዳቸው ማሻሻያ ይደረግበት ከሆነ ተጠየቀው፣ ማሻሻያ ያስፈልገውም፣ ምክንያቱም ሁሉም ተስማምቶበታል። ይሁን እንጂ ሁሌም አንዳንድ ለውጦች ሊኖሩ ይችላሉ ብሏል። ለእስራኤል ትልቅ ስም ስምነት ነው። ለአረቡ ዓለም ለሙስሊሙ ዓለም እና ለዓለም ትልቅ ስምምነት ነው። ስለዚህ በጣም ደስተኞች ነው ብሏል ትራምፕ። ይህ በእንዲህ እንዳለ ሐማስ ለቅዱ አወንታዊ ምላሽ ከሰጠ በኋላ ትራምፕ የቦምብ ድብደባው በአስቸኳይ እንዲቆም ቢናገሩም እስራኤል በጋዛ የምታካሄደውን የአየር ድብደባ ቀጥላበታለች። ቢቢሲ የእስራኤል መንግስት ቃል አቀባይ ሾሽ ቤድሩሲያን እሁድ ለጋዜጠኞች የሰጡትን ጠቅሶ እንደዘገበ ከሆነ በጋዛ ሰርጽ አንዳንድ ድብደባዎች ቢቆም ከዚህ ሰዓት እየተገበረ ያለ የተኩስ አቁም የለም ብለዋል ብሏል። በጋዛ ያሉ ጋዜጠኞች የእስራኤል የአየር ጥቃት መቀጠሉና እሁድና ምሽቱን ሙሉ በሙሉ በከተማዋ በርካታ የምራ ሕንፃዎች ያወደመ የታንክ ጥቃት እንደነበረም ተናግሯል። በጋዛ የቢሲ ወኪል ዘጋቢ እሁድ ጠዋት በጋዛ ከተማ ውስጥ የፍንዳታ ድምፆች መሰማቱና በእስራኤል ድንበር አቅራቢያ ጭስ መመልከቱን ይፋ አድርጓል። በጋዛ የሚመራው ጤና ሚኒስቴር ባለፉት 24 ሰዓታት በእስራኤል ጦር ብቻ ጥቃት ደርሶባቸው 65 ሰዎች ተገድለዋልም ሲል ይፋ አድርጓል። የተወደዳችሁና የተከበራችሁ የትዮንስ ቤተሰቦች መረጃዎቻችን እዚህ ነበሩ። መልካም ጊዜ እመኛለሁ።